ሁላችሁም ባላችሁበት የአላህ ሰላም እዝነቱና በረከቱ ከእናንተ ጋር ይሁን። ዛሬ አንድ ጥያቄ ይዤ ወደ እናንተ ቀረቤ ያለው ሁሌም ሰላት ላይ ስንሆን ሱረቱል ፋቲሃን ስንቀራ አንቀጽ ስድስት ላይ ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ብለን እንለምናለን ጌታችንን። ጥያቄ እዚህ ላይ ተነስቷል። በቀጥተኛው መንገድ ላይ ነን ብለን የምናምን ከሆነ ለምንድን ነው ቀጥተኛውን መንገድ ምራን እያልን ጌታችንን የምንማጸነው? ወይንስ በቀጥተኛው መንገድ ላይ አይደለንም የሚል ይሆናል። መልሱም በአጭሩ ምንም ጥርጥር በሌለው መልኩ ሁላችንም ሙስሊሞች በቀጥተኛው በተስተካከለው የኢስላም መንገድ ላይ ነው። ይሄ ምንም ጥርጥር በሌለው መልኩ በብዙ የቁርአን አንቀጾች የተደገፈ ነው። ጌታችን አምላካችን አላህ ነቢያችን ዓለይሂ ሰላቱ ወሰላምን በሱረቱ ነምል

ይህ ቀጥተኛ መንገድ ሲሆን ተከተሉት በላቸው ነው የሚለው እሳቸው ጥሪ የሚያደርጉት እንድንከተላቸው የሚያዙን ያሉበትን ቀጥተኛ መንገድ ነው ማለት ነው እንደዚሁም በሌላ ቦታ ላይ በሱረቱ አልሙእሚኑን 23ኛ ሱራ አንቀጽ 73 ላይ ወኢነከ ለተደዑሁም ኢላ ሲራጢ ሙስተቂም አንተ የምትጠራቸው ወደ ቀጥተኛው መንገድ ነው በማለት ጌታችን አምላካችን አላህ ምስክርነት ይሰጣል ታዲያ ነቢያችን ዓለይሂ ሰላት ወሰላም ያሉበት መንገድ ቀጥ ያለና የተስተካከለ ከሆነ፣ የሚጣሩትም ወደ ቀጥተኛው መንገድ ከሆነ፣ አሁን ዋናው ጥያቄ ለምንድን ነው ቀጥተኛውን መንገድ ምርሃን በማለት አላህን መማጸን ያስፈለገው? ይሄ ያስፈለገበት ምክንያት መረዳት ለሚፈልጉ ወገኖቻችን ግልጽ ማድረግ የምንፈልገው ምሪት የሚባለው ነገር ሁለት አይነት መሆኑን እንድትረዱን ሂዳያ ቅኑን ጎዳና መምራት የሚለው ሁለት አይነት ነው። አንዱ ማመላከት መግለጽና ማብራራት ሲሆን ሁለተኛው ደግሞ ቦታው ድረስ ማድረስ ማገዝና ግቡን እንዲመታ ማድረግ ነው። የመጀመሪያው አይነት ምሪት መንገዱን ማመላከት ማብራራት፣ እውነትን ከሐሰት ገልጾ ማሳየት የሚለው አይነት ምሪት ጥንቱኑ ተሟልቶልናል። አላህ ነቢዩ መሐመድን የራሱ ነቢይ አድርጎ የመረጣቸው ጊዜ ቁርአንን መለኮታዊ ቃሉ አድርጎ በሳቸው ላይ ባወረደ ጊዜ በየዘመናቱ የኢስላም ሊቃውንትን እያስነሳ ሐቅን ከባጢል እውነትን ከሐሰት ለይተው የሚያብራሩ መምህራኖችን ባስነሳ ጊዜ ማስረጃውን በእኛ ላይ አቁሟል፣ ወደ ሐቅ ጎዳና መርቶናል። ይሄ ምንም ጥርጥር የለውም። ቁርአንም በብዙ ስፍራ ላይ ይናገራል። ኢና ሀደይናሁ ሰቢለ ኢማ ሻኪራን ወኢማ ከፎራ ይላል። ሰው አመስጋኝ ወይም ካዲ ሲሆን መንገዱን ገለጽንለት መራ ነው ነው የሚለው አመስግኖ መንገዱን መያዝ ወይ ክዶ በጥመት ጎዳና ላይ መሄድ የማን ድርሻ ነው? የግለሰቡ ነው። አላህ ግን ምን አድርጓል? ምሪቱን አሟልቶ ሰጥቶናል። በሌላም ስፍራ ወሃደይናሁን ነጅደይን ሁለቱን መንገዶች መራ ነው ገለጽንለት ይላል። የኸይር የመልካም ነገር መንገድ የቱ እንደሆነና የጥመት ጎዳና የቱ እንደሆነ፣ ይሄ ኃላፊነት የእርሱ እንደሆነ ጌታችን ኢና አለይና ለልሁዳ በማለት ገልጸዋል። ቅኑን መንገድ መምራት ማብራራትና መግለጽ በእኔ ላይ ያለ ኃላፊነት ነው ይላል ስለዚህ አላህ በራሱ በኩል በሰጠን አእምሮ፣ ማሰብ እንድንችል አድርጎናል። በሰጠን ነፃ ፍቃድ የፈለግነውን እንድንመርጥ አድርጎናል። በተሰጠን ውስን ኃይልና አቅም የፈለግነውን የመረጥነውን ነገር እንድንተገብርበት እንድንሰራበት አድርጎናል። ማስረጃውን አሟልቷል፣ እውነትን ከሐሰት ለይቶ አብራርቷል ማለት ነው። በራሱም ብቻ አልተብቃቃም፣ በላከው መልእክተኛ በኩልም ደግሞ መንገዱን እንዲያመላክቱን እንዲያብራሩልን አድርጓል። ቁርአን ምን ይላል?

ወደ ቀጥተኛው መንገድ ትጣራለህ ትመራለህ ነው የሚለው። እንደዚሁም በሌላ ስፍራ ላይ በሱረቱ ል አዕራፍ ቁጥር 158 ላይ ቁል ያ አዩሃናሱ ኢኒ ረሱሉላሂ ኢለይኩም፣ እናንተ ሰዎች ወይ እኔ ወደ ሁላችሁም የተላኩ የአላህ መልእክተኛ ነኝ ብለህ ንገራቸው ይልና የዚህም አንቀጽ መቋጫ አካባቢ ላይ ምን ይላል አላህ?

ይህ ቁርአን ይመራል በማለት በቁርአን መሪነትም ጌታ አላህ ማስረጃውን አቁሟል ማለት ነው። ይሄ አይነቱ ሂዳያ ከተሟላ አሁን የቀረው የትኛው ነው? ሁለተኛው እስከ መጨረሻው ግቡ ድረስ ማድረስ እስከ ዕለተ ሞታችን በኢስላም መንገድ ላይ ጽናትን መስጠት የሚባለው ምሪት ነው። እሱን ነው አሁን ከአላህ ውጪ ማንም ስለማይችለው ሁሌም ሰላት ላይ ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን የምንለው ምን ማለት ነው? በያዝ ነው። በቀጥተኛው መንገድ በኢስላም ላይ ጽናትን ስጠን እስከ ዕለተ ሞታችን ሙስሊም አድርገህ አቆየን ነው። ምክንያቱም ትላንት የተመሩ በሐቅ ላይ የነበሩ ሰዎች ዛሬ ላይ በመሐይምነት ወይንም በዱንያ ጥቅም ወይም በሴት ፍቅር ወይ በመሳሰለው ነገር እምነታቸውን ለቀው ክህደት ውስጥ የገቡ ብዙ አሉ። እንደዚሁ ትላንት ጥመት ውስጥ የነበሩ ሰዎች ዛሬ ላይ ደግሞ ወደ እምነት ወደ ሂዳያ ጎዳና የመጡ አሉ። ቁም ነገሩ ምንድን ነው? ትላንት ያለንበት ሁኔታ ወይ መንገድ ሳይሆን ነገ ፍጻሜያችን ምን ይመስላል የሚለው የመጨረሻው ጽናቱ ስለሆነ አላህን ቀጥተኛውን መንገድ ምራን ብለን ስንናገር ፈቢትና፣ እስከ መጨረሻው ጽናት ስጠን አንተን እስክንገናኝህ፣ እስከ ዕለተ ሞታችን በመንገዱ ላይ አጽናን ለማለት እንጂ ሐቅ ከባጢል ጠፍቶብናል እውነተኛውን ሃይማኖት አሳየን ለማለት አይደለም። ይሄን ምሪት እስከ መጨረሻው ማጽናት የሚለውን ግን ሰው የሚችለው ስላልሆነ?

ነገር ግን ያንን መንገድ በሰዎች ልብ ላይ ማስቀመጥ ሰዎቹ በእውነት ላይ እንዲረጉ እንዲጸሙ ማድረግ ግን ያንተ አይደለም፣ ነው አሁን ስልጣኑ። ስለዚህ እኛ የምንፈልገው መመራቱን ብቻ ሳይሆን እስከ መጨረሻው መጽናቱን ስለሆነ ኢህዲነ አስሲራጠል ሙስተቂም ስንል በቀጥተኛው መንገድ ላይ እስከ መጨረሻው እየመራ መልካም ነገርን ሁሉ ዕጣ ፈንታችን እያደረገ ክፉ ነገሮችን ከላያችን ላይ አላህ እያነሳልን በእዝነቱ እንዲያቆየን

የዛሬው ኃጢያት፣ ነፍስያ፣ የዱንያ ብልጭልጭ ነገሮች፣ መጥፎ ጓደኞች ካለንበት መንገድ ሊያንሸራትቱን ሊያጠሙን ስለሚችሉ ጌታችን ከነዚህ ሁሉ መከራዎች ጠብቆ እስከ ለተሞታችን እንዲያጸናን ስለፈለግን ይህዲና ስንል ጽናቱን ፈልገን እንጂ ሌላ አይደለም። ሐቅ ላይ የሚያለሰው እስከ መጨረሻው መቆየቱ ነው ዋናው። ምንድን ነው የሚፈለገው? መጽናት። ረሱል ሰለላሁ ዐለይሂ ወሰለም አልአዕማሉ ቢል ኸዋቲም ስራ በሰውየው ፍጻሜ ነው ስለተባለ ይህን በምሳሌ ለማስረዳት ያክል ሁለት አይነት ምሪት የሚለውን አንድ ወንድማችን ጦር ኃይሎች አደባባይ ላይ ቁመው ወንድሜ እንደው አንዋር መስጊድ የቱ ጋ ነው የሚገኘው እባክህ አሳየኝ ብልህ፣ ይኸውልህ ቀጥታ በዚህ በኩል ትሄዳለህ፣ ሶስተኛው ቅያስ ላይ ስትደርስ ወደ ግራ ትታጠፋለህ፣ ከዛ ወደ ላይ ከወጣህ በኋላ ተመልሰው ወደ ቀኝ ትታጠፋለህ፣ ረጅም መንገድ እንደ ተጓዝክ መስጊዱን ታገኘዋለህ ቢለውስ መርቶታል አልመራውም? መርቶታል። ይሄ ምሪት ጥቆማ ይባላል። ኢንፎርሜሽን መስጠት ነው። መስጊዱን ፈልጎ ማግኘቱ ላይ ግን ለግለሰቡ የተተወ ነው። ታዲያ ይሄ የተመራው ሰው በምስጋና ተቀብሎ ስለጠቆምከኝ ስራ አመላከትከኝ፣ አመሰግናለሁ። ነገር ግን ጉዞ ቢጀምር መስጊዱን ለማግኘት ቅያሶች ስለበዙብኝ፣ ምናልባት በተሳሳተ ቅያስ ገብቼ በዛው መስጊዱን ባጣውስ እንደው ከቻልክ መስጊዱ ድረስ ብታደርሰኝስ ብሎ ድጋሚ ቢጠይቅስ፣ ይሄም የጠቆመው ሰው የሰውየውን ቅንነት ተቀብሎ ወዶ መኪና ካለው ፒክ አድርጎት፣ ካልሆነም እጁን ይዞት ታላቁ አንወር መስጊድ ድረስ ቀጥታ ቢያደርሰውስ አሁንስ መራው አልመራውም? መርቶታል። ነገር ግን የመጀመሪያው ምሪትና ይሄ ምንድን ነው ልዩነቱ ሲባል የመጀመሪያው መንገዱን ማሳየት መጠቆም ነው፣ ፈልጎ ማግኘት ለባለቤቱ የተተወ ነው። ሁለተኛው ደግሞ የታሰበው ቦታ ድረስ ማድረስ ነው አይደል? እኛም በመጀመሪያው ምሪት መሰረት ጌታችን ነቢይን ልኮልን፣ ቁርአንን አውርዶልን፣ ማሰብ የሚችል አእምሮ ሰጥቶን፣ ሊቃውንቶችን በየዘመናት እያስነሳልን፣ ሐቅን ከባጢል እውነትን ከሐሰት ለይቶ አብራርቶልናል እኛ ደግሞ ያን ወደን የተቀበልን ጊዜ ጌታችን ሆይ ጨምርልን፣ እስከ መጨረሻው በመልካም ስራ እየጸናን አንተን ሙስሊም ሆነን እንድንገናኝ አጽናን ማለትን ይፈልጋልና ይህ ዲና ምራን ስንል ይሄን ጽናት ፈልገን እንጂ ከኢስላም ውጭ ሌላ ሐቅ ይኖራል ብለን አስበንም አይደለም። አላህ የወደደልን ዲነል ኢስላም ነው፣ የነቢያት እምነት ነው። ከኢስላም ውጭ ውሸት እንጂ ሌላ ሐቅ የለም። ከሙስሊም ውጭ ጀነት ማንም ሊገባም አይችልም። አነልጀነተ ላ የድኩሉሃ